ይሄ ደግሞ ቋንቋ ምን ይመስለናል? ቋንቋ ፊዚካል ብቻ ይመስለናል። ምላስ ናፍ የሚናገረው ቋንቋ አንጎል ላይ ሲገባ ማሰብን ሁሉ ይለውጣል፣ ኢንቨርት ያደረገዋል ሎጂክህን። በኢትዮጵያ ለምሳሌ የምንስል ኢቭን በጎሳው እንኳን የጎሳው ያስተሳሰብ ኃይል አለ በየኢትኒኩ ያን እንኳ መለወጥ መብት የለም፣ ቀርቶ በእንግሊዝኛ በፈረንሳይኛ ልትለውጡ እና ዋናው ነገር ምንድን ነው? ቀስ በቀስ እያለ በተለይ ኢትዮጵያኖች ከኩራት ጋር ሶስት ሺህ ዓመት አልተያዝን ምናምን የሚለውንን ሜንታሊ ኮሎናይዝ አረገው። ሳያውቅ አፍሪካዊ ለምሳሌ እይ ናይጀሪያ፣ ይሄ ሳውት አፍሪካ ኮሎኒያል ፊዚካል ነው። እነሱ ያውቁታል። አንተ ባሪያ እዛ ቁጭ በል ይለዋል። ኢትዮጵያ ግን ሜንታሊ ነው የመጣ ፊዚካሊ አባረን፣ ለጉራውም ተመቸን፣ ፎልስ ኮንፍደንስ ሰጠን። አድዋን ሀያ ጊዜ እንላለን፣ የጣሊያን እንኳ አሸንፈናል እንላለን። ግን ውስጡን በምናደርገው ድርጊታችን የነጭ ሜንታል ኮሎኒ መሆናችን ተስትፋ እናደርጋል። ለአንድ ውጭ ሰው ከኤርፖርት ጀምሮ ፒያሳ ቢደርስ አጥንቶ ይገባል። የኢትዮጵያን ኮሎኒ ሁኔታ ማንም ሰው ወዲያው ነው የሚያየው፣ ወዲያው ነው በአቃቀራችን በሁኔታችን። ማይ ጉድነት ይላሉ የውጭ ሰው። ምን ማለት ነው? እኛም ራሳችን የሚስኤጅኬትድ የሆኑ ግን ሚስኤጅኬትድ ነኝ ለማለት ያፈሩ ፐርፔቹዌት ያደረጉት የራሳቸው ሚስኤጅኬሽን ጀኔሬሽን ኃላፊዎች ናቸው። ይሄም እንግዲህ ያለፈው ትውልድ ማለት ነው። ያለፈው ትውልድ ለዚህኛው ትውልድ የታሪክ ምሳሌ አልሰጠው። ቢያወራ የፈረንጅ ዕቃ ነው። የፈጠርኩ ቢል የፈረንጅ ዕቃ ነው። የፈጠሩም ካሉ የተናቁ። ምክንያቱም ወይም በእንግሊዝ በአሜሪካ ሳንክሽን ያልሆኑ ዝም ለው ብቻ ሎካል የሆኑ ሎካል ደግሞ የሚናቅ ነው። ይህማ የኛው ሀገር አይደል ይላል። ችግሩ ምንድን ነው? የውጭ ከውጭ እንኳን መበደር ይቻላል። ግን ኃይለኛው ሁልጊዜ የሚበደረው ይሄ ሎካሊ ኃይለኛ የሆነው መርጠህ ነው። ይሄ ይህ አይሆንም ለግ ይሄ ይሆናል ይሄ አይሆንም። ማግበስበስ የሚያሳየው ኮሎናይዝድ መሆኑን ነው። መምረጥ የሚያሳየው ጥንቁ ጃፓን ለምሳሌ በመምረጥ ነው። ከዓለም ጋር ቢኖሩ ኃይለኞች ናቸው። በመምረጥ ይሄ ይሆነናል፣ ይህ አይሆንም። ለዚህ ነው በኃይል ደግሞ ኢኮኖሚክሊ ኃይል አድቫንስት ይሆናል። ኢትዮጵያ ግን ዋናው ምንድነው እንደ ፈረንጅ ካልሆነ ባለ ሀገር ይባላል፣ ይሳቅበታል። ጠረጴዛ ከሌለው በሞሰብ ቀደም ጠረጴዛ እኮ የለውም ቤቱ ፕሮፌሰር እያለ ይባላል። ይህ እንግዲህ ጠረጴዛው የሲቪሊዜሽን ሳምፕል። ዋናው ምንድን ነው የውጭ ሀገር ተጽዕኖ ኢትዮጵያን የፈጀው አንደኛ ባለፈው ትውልድ ሚስኤጁኬትድ በሆኑ በእንግሊዝና በአሜሪካ በተማሩ ኢትዮጵያኖች ታሪካችን ማጥናትተን የነሱ ስለምናጠና ብዙ ሰው ሊክድ ይችላል፣ ብትሄድ ግን ኢትዮጵያ ሂስትሪ ሰዋሰው የሚጠሉ በእኛ ጊዜ ለምሳሌ ትምህርቶች። አሁን የፈረንሳይ የፈረንሳይ ሬቮሉሽን ስናጠና ነፍሳችን እስኪጠፋ አንድ አሜሪካዊ ያስተምረናል፣ መጀመሪያ የአሜሪካን ሬቮሉሽን። እኔ አሜሪካ ስደርስ ከአሜሪካን ተማሪዎቼ ጓድ ክላስሜቶች እኔ ነበር ማስተምራቸው የአሜሪካ ታሪክ የኔን አላውቅም ያገሬን፣ ግን እዛ ጆርጅ ዋሽንግተን ምናምላቸው እኔ ነኝ። ስለዚህ የትና ያጠናው ሀይ ስኩል ኢትዮጵያ ቀርቶ ስንናቅ ልንገርህ፣ አንድ ህንድ ጅማ፣ ሚያዝያ 27 ስለ ቻንዳ ጉብጣ ግዛት ያስተምረናል። የህንድ እንድ ሀገር ገዥ ራሳሉላን ለማናቅ ሰዎች ባልቻ ሆስፒታል ለምን እንደተሰየመ ሚያዝያ 27 ስቡ ይሁን እንጂ ሳላውቅ እስካሁን ሚያዝያ 27 ምንድን ነው ብትለኝ አላውቅ። አሁን በማይጨው ጥናት ላይ ያገኘሁት ነው እየተማርኩ እኔ የምልህ ሚኒሊክ የሚማረው ሚኒሊክ ማን እንደሆነ አውቅ ነበር። እኔ ወለት እንደምል ሽመል ሳብቴ ይጃለሁ። አሜሪካ ግን ጠይቀኝ። ፈረንሳይ ሀገር ግባ፣ አስተምሬ ቦናፓርት ኮድ ምናምን አስተምሬ ማግና ካርታ እና ይሄ ይሄ ሁሉ አለ። ማን ኢትዮጵያ ሀይ ስኩል የሀገራችን ሽማግሌዎች እያለቁ? አሁንም እንኳን ዩኒቨርሲቲ ጠርተው ታሪክ ክፍል ውስጥ ሌክቸር አያደርጉም። በቀደም የመቶ ዓመት ሰውዬ እዚህ ኢንተርቪው አድርጊያለሁ። ደብረ ታቦሬቶ አጓርበኛ ኩሩ የአንዱን ጀነራል ቆብ ዘለው ከማረኩ በኋላ ሄደው የወረወሩ ኃይለኛ ሰውዬ ቁጭ ብለዋል። ሂስትሪ ክላስ እነሱ አይደሉም ሂስትሪ የሚያስተምሩን ከእንግሊዝ ሀገር መተው አማርኛ የለመዱ ሰዎች፣ ታሪክህን ቆረስተህ እያሉ ይገርፉናል። እነሱ ደግሞ የመረጡትን ታሪክ ነው የኛ። እና አሁን አባቴ ኃይለኛ ሂስቶሪያን ነው፣ ዩኒቨርሲቲ ማስተማር ነበረበት። ግን ሙጀሊያም ጎንደሬ ደግሞ ሂስትሪ ያስተምር ዩኒቨርሲቲ። ይሄ ነው ገባህ? ምን እና ያ ያለፈው ትውልድ ይሄ እንደሰራ ደግሞ ግልቲ አለበት ግልት አለበት። ግን እኔ እንደኔ እኔና እየተቀጣህ እኔ እኮ እንዲነበርኩ እያለ ቢያሳይ ይሄ ጀኔሬሽን እንትምዴትር አይሆንም። ምክር ይሰማል ግን ያውቃል ደግሞ ይሄ ጀኔሬሽን ምንም እንዳላሳለፍን ያውቃል። ያለፈው ብጥብጣችን እንኳን ዝብርቅርቅርቅ ብለን አሁን ለምሳሌ የሚገርመኝ እኔ በኢትዮጵያ ተማሪዎች ዩኒየን ነበርኩ እና አንዱ ግጥም ገጣሚ ነበርኩ ለዘፈኑ ሁሉ ለዚህ ኢፒአርፒ በኋላ ለዘፈኑት ዘፈን እና ዜማ ሁሉ ስናወጣ

ባልቻ ብትል የሞተው እዛው አድዋ የሞተው ማን ነው የሚባለው? ገበየው የሞተው እንኳ ምንም ፊውዳል ነው፣ ማትገና የሞተው እንኳ ፊውዳል። ጠልተህ እንደሆነ ችግራችን አንድ ሰው አንድ ኢትዮጵያዊ ለኛ ሞዴል ኳሊፋይ የሚያደርግ ጠፋ። ይሄ ምንድን ነው የሚያሳይህ? ኮሎኒያልዝም ኢቨን ሌፍት ስንሆን ሬቮሉሽነሪ አንታይ ኢምፔሪያሊስት ስንሆን የነሱ ቡችላዎች ነን ነው። ለዚህ ነው የኢትዮጵያው በጣም መጥፎ አግሊ ቫይለንት የሆነው ያለፈው ታሪክ